ነው ማለት ነው። አንዳንድ እንግዶቻችን ከተለያየ ሀገር ስለሚመሩ ከአሜሪካ የሚመጣለ እንዲሁም ከቡት ሀገራም ደግሞ ያልደረሱ ጓደኞቻችን አሉና፣ ሰላም ሰላም

ሰላም ሰላም ሰላም! እንዴት ናችሁ? ውድና የተከበራችሁ ፋሚሊዎቻችን፣ እንግዲህ እስካሁን እራት አልበላንም፣ ሶስት ከአርባ ሆኗል። እዚህ ደግሞ አራት ሰዓት ከአርባ ሆኗል ማለት ነው። ፋሚሊ እዚህ እንትን ሰርጉ ላይ የምትገኙ ሰዎች አንዳንድ ቁጥር ጻፉ፣ ውስጥ ብዛታችሁን ለማወቅ ነው። የሆነ ምግብ ስለምናዝ ብዛታችሁን ለማወቅ አንዳንድ ጻፉ። የሁሉ ይመጣል። ይሁሉ ከዚሁ አንዳንድ አንዳንድ አንዳንድ የሚጽፉ የምትመጡ ናችሁ? የምራችሁን ትመጣላችሁ? እንግዲህ ለዚህ ሁሉ ሰው እንትን አላዘጋጀን ምግብ ግን ለሁላችሁም ይበቃል። እስቲ አንዳንድ ጻፉ፣ ሰርጌ ልትበሉልል ነበር። ሰርግ የተጠራችሁ አንድ ቁጥር ማትመጡ ደግሞ ሁለት ቁጥር ላይቭ ቀጥታ ስርጭት አስተላልፍላችኋለሁ። ማትመጡ ሰዎች ማለት ነው፣ እዛ መሆናችሁ ባትበሉም እንደበላችሁ ቁጠሩት እና ገብቷችኋል። አሁን ማትመጡ ሰዎች ሁለት ቁጥር ላይፍ እንዲዝላችሁ ማለት ነው። እንዲያዝላችሁ የምትፈልጉ ሰዎች የምትመጡ ሰዎች ደግሞ አንዳንድ ቁጥር ጻፉ። እንደንዳንድ መቼ ነው ግን ቦታውና እንትኑ አሁን ከዚህ በኋላ ልነግራችሁ ነው። አንዳንድ ቁጥር የምጽፉ ሰዎች እነግራችኋለሁ፣ የት አካባቢ እንደሆነ እና ምን ይዛችሁ እንደምትመጡ። ምን ይዛችሁ እንደምትመጡ ተሳስቼ ነው። ራሳችሁን ይዛችሁ ራሳችሁን ይዛችሁ ኑ። ባይዞ በቁንጣ በስሊፐር አይቻልም፣ በቦዲ መግባት አይቻልም። ዘንጣችሁ ፏ ብላችሁ ነው የምትመጡት። ወይና ዘጋና በዚህ በሻርጃ በኩል የምትመጡ ሰዎች እንከፍትላችኋለን። በዚህኛው ሳይድ ኢንተር ሚል ዌይ ነጀርካቸውእንተ ምን ወ ማስናላ ቋንቋ እዚህ ጋር ባይዘቤ ማለት ነው። ሚሊ አልነግራችኋል ሁሉንም ቋንቋ ይችላል። ማርክ ምናልባት የምታገኙ ሰዎች እንዳትፎገሩ አረብኛም ይችላል አይደለም የምትቀይርባቸው የሆነ ሰዓት ቱርክኛ የሚያናግረኝ። አይ ግን ማርክ ጎበዝ ነው። እግዚአብሔርን ህንድኛ ይችላል። ከሁሉም በላይ ከአረብኛም ከእንግሊዝኛም ከምንም በላይ ህንድኛ አስ

ትንሽ ቆየው፣ አረብኛው ለምዳለው። አይ ግን አንተ ጎበዝ። አይ መጀመሪያም የአረብ ፊልሞችም ታያለህ። የህንድ በህንድ ፊልም ነው ይ ያደገው ማርክ ማለት ነው። ይቺ ማርክ ከትንሽ ቆይታ በኋላ ነው በስነስርዓት አረብኛ እስከ መጨረሻው ሰላምታ ማለት ነው። አሁን በላ

እዚህ ያሉ ሰዎች ዱባይ ያሉ ሰዎችን ስም ነገርኝና አንድ ሶስት ሰዓት ገብቼ ከእሁድ ከሁለት አንዱ ቀን እንድንወስል ነው። አብዛኛው ሰው እና ይሻላል ያው ሁሉም ፕሮግራሙ ላይ ሁሉም ስለተጋበዘ ማንም አንድ አራት ሰው አንድ አምስት ሰው ላስገባና የሚመቸውን ቀን ይነግሩናል ማለት ነው። እሺ፣ እዚህ ጋር እሺ አለና ማለት ነው። ቶሎ ቶሎ አውሪኝ። እሺ፣ ያ እሁድ ነው። ሁሉም የሚመቸው እሁድ ነው። እሁድ ነው። ሁሉም ሰው የሚመቸው፣ ሁሉም ሰው የሚመቸው እሁድ ነው። እሺ፣ ሌላ ሰው እስኪ ያውራ። ሃኒ እስኪ ሌላ ሰው እንዲያወሩ አሉ። እሱም አለች። እሺ ከሰጠ ጊዜ ወሰኑልን እና እንውጣ፣ ደክሞናል ሩቦናል፣ ቀን ሙሉ ስንዘዋዘዋር በሙቀት ነው ያሉ። አሁን ሁላችንም አብሬሽ ሁላችሁም ሰላም ብያለሁ። መጀመሪያ ማርክ እንዴት ነህ? መጀመሪያ ያው ሳምንቱ ሙሉ እኛ የምናውቀው እሁድ እንደሆነ ነው ለመዳን ቀሞች፣ ግን ቅዳሜ ቢሆን ደግሞ በጣም ምርጥ ነበረ። ነገር ግን አሁን ሁሉም ሰው ደሞ የሚያውቀው እሁድ ነው፣ ግን እኛ ደግሞ ሁሉም ቅዳሜ መተን ማለት ነው ለእሁድ ነው ያስፈቀነው። ነገር ግን ቅዳሜ መተን ደግሞ ቅዳሜ ብናመሽ ራሱ እሁድ ትምህርትም ስለሌለ እረፍት ነበረ። ነገር ግን አሁን እሁድ ደግሞ ማምሸት ራሱ አንችልም፣ ምክንያቱም ሰኞ ትምህርት ስላለ በማታ በጊዜ መምጣት አለብን ማለት ነው። ግን እናንተ ደግሞ እሁድ ብላችኋል። እንግዲህ አሁን እንዴት ነው ሰው ሁሉ ደግሞ እያወቀው ፕሮግራሙ ስንት ሰዓት ነው የሚጀምረው? እንደአጠቃላይ ሰው ያወቀው ስምት እሁድ ነው ወይም ቅዳሜ ነው ነው? ሁሉም ሰው እሁድ ነው ያወቀው ፕሮግራም እናደርጋለን። ከዛም ባለፈ ደግሞ ማለት ነው ሰዓቱን ያው ጠዋት ትንሽ ስለሚከብድ ሻርፕ ስምንት ሰዓት ወይ ዘጠኝ ሰዓት ስምንት ሰዓት አካባቢ ነው የሚሆነው። በዱባይ ሶስት ሰዓት ነው። ቦታ ምናምን ደግሞ አንዳንድ ቦታዎችን እየመረጥን ዘጠኝ ሰዓት ከሆነ ሁለት እኛም እኮ ከእናንተ ጋር ነው ያለ ነው። አሁን የምናስበው በሰአት ሶስት ሰዓት በል ወይ ሁለት ሰዓት በል። ሶስት ሰዓት ማለት በኢትዮጵያ ስንት ሰዓት ነው? በኢትዮጵያ አንድ ሰዓት ማለት ጠዋትማ? አይሆንም በጠዋት ነው ኖ ከሰዓት ነው። ከሰዓት ከሰዓት ሶስት ሰዓት ማለት ስንት ሰዓት ማለት ነው? ስምንት ሰዓት ስምንት ሰዓት በኢትዮጵያ ስምንት ሰዓት በኢትዮጵያ ስምንት ሰዓት ማለት ነው። በዱባይ ደግሞ ዘጠኝ ሰዓት ልዩነት የአንድ ሰዓት ልዩነት እኮን ያለን። ላይክ እንደዛ ከሆነ እንደዛ ከሆነ እናደርጋለን፣ ሻርፕ ስምንት ሰዓት በዱባይ እንገናኛለን ማለት ነው። ፕሮግራማችን እሁድ ይሆናል። እሺ፣ እራት ግብዣስ እንዴት ነው? እራት ሰዓትስ እንዴት ነው? ስንት ሰዓት ነው? ቀለበቱ ምናም ፕሮግራሙም የሚያልቀው ራሱ ብናቅ አሪፍ ነው። እሺ እሱ እሱን እንግዲህ ገና ስላልጨረስን ወስነን በውስጥ ለማውራት እንሞክርና ሌሎቻችሁ እንነግራችኋለን። ግን ደግሞ እናደርጋለን እሁድ በኢትዮጵያ ስምንት ሰዓት በዱባይ ዘጠኝ ሰዓት እንደሆነ ብቻ ዋናው እርግጠኛ እንሆን። ቦታ ምናምን ምናምን ያሉትን ነገሮች በኋላ ወይንም በኋላ ልኩኝ ተነጋግረን ያለውን ነገር እንወስናለን ማለት ነው። ፋሚሊች ያው በነጋታው መግባታችን ስለማይቀር ቅዳሜው ቅዳሜ ማታ ግዴታ ነግባታ ነበረ። የሰርጉ ማግስት ማለት ነው። ስለዚህ ያኔ በደማርገን የምናወራ ይሆናል ማለት ነው። ስለዚህ ቅዳሜ ልክ በዚህ ሰዓት ላይ ብንገባለን፣ ጠብቁን። ከዛ አሁን ደግሞ ፕሮግራማችንን እናካሄዳለን። ከዛ በፊት ደግሞ ሰርፕራይዝ አላችሁ፣ እሱንም ደግሞ ቪዲዮ ላይ እናሳያቸዋለን ማለት ነው። ከሰርጉ በፊት ትልቅ ሰርፕራይዝ አላችሁ፣ እሱንም በጉጉት ጠብቁን። እንግዲህ እስከዛ ድረስ ይደርሳል ብዬ አስባለሁ

አረ፣ እግዚአብሔርን በጣም ከባድ ነው ላይ በቀና አንዴ ሰዓት ራሱ ሰዓት ራሱ አላገኘን የምንበላበት ታንቅልፋችን ምንነ አሁን ለምሳሌ ማለት ነው ወጣን አደለ አሁን እስከ ሌሊቱ ነው አስር ሰዓት እና አሁን ስምንት ሰዓት በዚህ ሀገር አሁን ሰዓቱ ስልካችሁ ላይ ይኖራል። ስለዚህ ስምንት ሰዓት ሰባት ሰዓት አሁን ረመዳን ጾም የለም አሁን ትናንትና ሜሮን ላይ በጣም መሽቶ ነው የተለቀቀው በኢትዮጵያ ነው መስላላሁላችሁ። የእኔ ስልክ አምስት ሰዓት ይላል። የአብርሃም ስልክ ስናየው ደግሞ አራት ሰዓት ይላል ነው እናንተንም ግራ አናጋባችሁ። እስኪገባን ድረስ እኛው በራሳችን እራስ በራሳችን ግራ እንደተጋባንን ነቀርሽ። ለማንኛውም ግን ከዚህ በኋላ ያን በኢትዮጵያ አቆጣጠር በፊት በምንለቅላችሁ ሰዓት ሚዲዮ ለመልቀቅ እንሞክራለን። እ ለም በቃ እንደዛኮ ከሆነ ኮ በዚህ ሰባት ሰዓት ማለት ነው

ነው እንትና፣ እናንተ በአምሽታችሁ ስለምትገቡ ነው ወደ ቤት፣ ከዛን ቀኑ ሙሉ ትተኛላችሁ ማለት ነው። ቀኑን ሙሉ እንተኛለን። አሜሪካዊ ሆናቸኋልና፣ ቀይ ሶስተኛ ቀናችን ነው። ሁለተኛ ሶስተኛ ሶስተኛ ቀናችን ነው ብቻ እኔ እዚህ ዓመት ነው፣ ሀገር እንዴት ነው የሚዘለቀው? ከዚህ በኋላ አስር ቀን በሙሉ ማለት ነው። ግራ ነው ያጋባው። አይ ስለምድታላችሁ፣ አንዴ ከለመዳችሁ ትይ። እውነት ነገ፣ አሁን ለማስተካከል እንሞክራለን። አሁን እራት በላን አይደል? ውጭ ልክ እንደገባ እንተኛለን፣ ከዛ ጠዋት ለመነሳት ነው። ጠዋት ደግሞ ፀሐዩ ያቃጥላል ምናምን የሆነ ቀን ጠዋት ወጠን ማለት ነው። በጣም ነው በቃ ቀኑን ቀናችን የተብላሹ ቀንማ እንደ አና አሁን እኮ ገና እኮ ነው ሙቀቱ እኮ አልጀመረም በደምብ አልጀመረም እኮ ነው አርባ እኮ ነው መምጣት የነበረበት ስድስተኛ ወር ላይ በደምብ